የኮንጎ ዴሞክራሲያዊ ሪፐብሊክ ጳጳሳት በኪንሻሳ በደረሰው የጎርፍ አደጋ የተሰማቸውን ሐዘን ገለጹ። የኮንጎ ዴሞክራሲያዊ ሪፐብሊክ ካቶሊካውያን ጳጳሳት በኪንሻሳ በተከሰተው የጎርፍ አደጋና የመሬት መንሸራተት ለተጎጂዎች መንፈሳዊ ቅርበትና አጋርነት እንዳላቸው ገልጸው የበርካታ ሰዎች ሕይወት እንዳለፈና ከፍተኛ ውድመት እንዳስከተለ ተገልጿል። ኤሲአይ አፍሪካ በሰጠው መግለጫ የኮንጎ ብሔራዊ ጳጳሳት ጉባኤ አባላት በአደጋው የተሰማቸውን ልባዊ ሀዘን ገልጸው በኪንሻሳ በጣለው ከባድ ዝናብ በተፈጠረው አሰቃቂ የተፈጥሮ አደጋ ለተጎዱ ሰዎች ጸሎት አድርገዋል። ብፁዓን ጳጳሳቱ በሰጡት መግለጫ የህዝቡ እረኞች እንደመሆናችን መጠን በኮንጎ መንግስት የተወሰዱትን እርምጃዎችና በጎርፍ ዞኖች ውስጥ የሚኖሩትን ለመርዳትና ለመጠለል የተደረገውን ዝግጅት በደስታ እንቀበላለን በማለት ተናግረዋል። ጳጳሳቱ በአደጋው ለተጎዱ ሰዎች የሰብአዊ ድርጅቶችና የሁሉም በጎ ፈቃደኞች እርዳታን የጠየቁ ሲሆን ሲሆን ሁላችንም ከተጎዱት ሰዎች ጎን በመቆም በጸሎታችን ልናስባቸው ይገባል፣ በማለት መልእክታቸውን አስተላልፈዋል።